ብሮታይ ሰላምታችን በያላችሁበት የድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ ኒውዮርክ አደርጋታለሁ ወደ አሏት አምቦ አቅንተዋል። ፊልድ ማርሻል ብርሃኑ ጁላ ደግሞ ጥይት ከረሜላ አይደለም የሚል ንግግር አሰምተዋል። በዝርዝር እንመለከተዋለን። በአማራ ክልል በፓርኩ ዙሪያ ጠንካራ ውጊያ መደረጉ ተሰማ። በክልሉ የፋኖ ኃይሎችም የመንግስት ኃይሎች አመራሮችም ጭምር እንደተገደሉባቸው የተነገሩ ውጊያዎች ናቸው። አሁንም የቀጠሉት ተሰሙታላችሁም። ከአብይ አህመድ ጋር የቆየሁባቸው አመታት የማፍርባቸውም የማዝንባቸውም ናቸው ሲሉ ገዱ አንዳርጋቸው ተናገሩ። አሁን በብልጽግናው ፕሬዚደንት ዙሪያ ያሉ ሰዎችም እድሉን አግኝተው የሚናገሩበት ሁኔታ ቢፈጠር አረመኔነቱን በተሻለ የገልጹት ነበር ሲሉም አንስቷል። ይህንንም ይዘናል። ከአራት ኪሎ አስተዳደር ጋር ሆነን ኤርትራ ላይ አንዘምትም ሲሉ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር መወንጀሩ ነው ገለጹ። አቶ ጌታቸው ረዳም ፕሬዚደንታችን ያልሆነም በጉልበት ስልጣኑን አለቅም ያለው የብልጽግናው መንግስት ተሿሚ ነው ሲሉም ፈርጀዋል። ትሰሙታላችሁም። ይህ በእንዲህ እንዳለ ህወሓት እንዲድን ከተፈለገ ዳግም ጉባኤ ማካሄድ አለበት ሲሉ አቶ ጌታቸው ረዳ ተናግሯል የትግራይ ህዝብ ሰላሙ አስተማማኝ እንዲሆን የመረጠው መንግስት እንዲኖረው የሚፈልግ ነው የሚለውንም አንስተዋል። ሌላኛው መረጃችን ነው። በአማራ ክልል በፈራረሱ መጠለያዎች የሚገኙ ከግማሽ ሚሊዮን በላይ ተፈናቃዮች ላስከፊ ችግር መጋለጣቸው ተሰማ። በትግራይ ክልልም በአንድ አካባቢ ከአካባቢው ነዋሪ ህዝብ የተፈናቃዩ ቁጥር 365 በመቶ ከፍ ማለቱ ታውቋል። እንመለከተዋለን። አሜሪካ የዩክሬኑ ፕሬዝደንት ቮሎድሜር ዜሌንስኪን ለመተካት ከተቋሚ የፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት መጀመሯ ተነገረም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ኒውዮርክ አደርጋታለው ወዳሏት አምቦ አቅንተዋል። ፊልድ ማርሻል ብርሃኑ ጁላ ደግሞ ጥይት ከረሜላ አይደለም የሚል ንግግር አድርገዋል። ኢትዮጵያውያን ሆይ በምግብ ራሳችሁን አስችያቸዋለሁና አመስግኑኝ ከሚለው ንግግራቸው ባሻገር የብልጽግናው ፕሬዝደንት የዓለም ረጅ ተቋማት የአፍሪካ ሀገራት መሪዎች በተገኙበት ያቀረቡት ሪፖርት በስንዴ ከሁላችሁም በልጠናል፣ በምርትም ተትረፍርፈናል የሚል እንደነበር ይታወቃል። ሚሊዮን ተፈናቃይ በርካታ ተረጅ ያለበትን ሀገር እየመሩም ለሚራቡ ሰዎች ሳይሆን ለስማቸው አብዝተው የሚጨነቁት ጠቅላይ ሚኒስትሩ አሁን ደግሞ ኢትዮጵያውያን ገላ ላይ በሚተኩሷቸው ጦር መሳሪያዎችም ራሳችንን ቻል ማለታቸው ይታወሳል። በእርግጥ ከዚህ በፊትም ድሮን ገጣጠምን እያሉም ወደ ቱርክ በአውሮፕላን ገንዘብ አስጭነው ድሮን ይሸምቱ ነበርና ይሄኛው ንግግራቸውም እንደዛው ያለ ነው ያሉ አልጠፉም። ፊልድ ማርሻል ብርሃኑ ጁላም ኢትዮጵያውያን ላይ ጦርነት የከፈተው ሰራዊታቸው ጥይት እያለቀበት ተቸግሮ እንደነበር ያስታውሳል ያደረሱና አሁን ግን እራሳችንን የቻልነው በተተኳሽ እንጂ በተኳሽ አይደለም የሚለውን ሀሳብ ሲያነሱ ተሰምቷል። ይህ ለመግዛትም ችግር ነው። ምክንያቱም ወዳው ወጥተ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። የዛሬ ዓመት ይልሃል፣ አንተ የምትፈልገው አሁን ነው። እና በጣም አስቸጋሪ ሁኔታ ነው የነበረውና በቢያንስ ቢያንስ በተተኳሽ ራሱን የማይችል አገር አገር አይደለም። አሁን ቢያንስ ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያ እና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ እነሆ ስራ ጀምሯል። ፊልድ ማርሻሉን አስከትለው ግን ደግሞ የቀድሞ የኦህዴድ ባለስልጣናትን ይዘው ወደ ጅማ ካቀኑበት ጉዞ በዚህኛው ዞር ተመስገን ጥሩነህን ተክተው ጠቅላይ ሚኒስትሩ ያቀኑት ደግሞ ወደ አምቦ ነው። ጅማን እንደ ሮም እንደሚያደርጉ ከገለጹበት ንግግራቸው አስቀድሙም አምቦን ኒውዮርክ አደርጋታለሁ የሚል ቃል ከገቡም አመታት ተቆጥሯል። ነገር ግን አምቦና አካባቢውን ፕሮፌሰር መራራ ጉዲና እንደሚሉት ለቀብር እንኳን ለአመታት መሄድ የማይቻልበት የጦርነት ቀጠና ነው ያደረጉት። እንዲያም ሆኖ በኦሮሞ ህዝብ ዘንድ ተቀባይነት አለኝ የሚለውን በመገናኛ ብዙሃኖቻቸው በኩል በቪዲዮም በስሎ ሞሽን አጋሮም በሻሻም ጅማም አምቦም ላይ እየተቀረጹ ማቅረባቸውን ግን ቀጥለውበታል። በአማራ ክልል በፓርኩ ዙሪያ ጠንካራ ውጊያ መደረጉ ተነገረ። በክልሉ የፋኖም የመንግስት ኃይሎች አመራሮች ጭምር እንደተገደሉባቸው የተነገሩ ውጊያዎች ናቸው። አሁንም የቀጠሉት የብልጽግናው መንግስት የፋኖ ኃይሎች ጠንካራ ይዞታዎች ላይ ተከታታይ ጥቃቶችን በሰራዊቱና በክልሉ ባሰለጠናቸው የጸጥታ ኃይሎች አማካኝነት እያደረገ መሆኑን ተከትሎ እየተከናወኑ የሚገኙት ሰሞንኛ ውጊያዎች ጠንካራ ያለመልክ ያላቸው ናቸው። በምዕራብ ጎንደር ዞን ቋራ አልጣሽ ፓርክ ዙሪያ ያደረገው አንደኛው አብነት ሲሆን በዚሁ ውጊያ በርካታ ተፋላሚዎች መገደላቸው ተሰምቷል። ሌሎች የመንግስት ኃይሎች ስምሪት ወስደው ጥቃት መክፈታቸውን ተከትሎ ውጊያ የተቀሰቀሰባቸው አካባቢዎች በማዕከላዊ ጎንደርና ደቡብ ጎንደር ቀጠና የሚገኙት እንደምና መቀጠዋ ኬንፋስ በገለጋይንትና ጋሳ ያሉ አካባቢዎች ናቸው። በእነዚህ ቀጠናዎች ከፋኖ ኃይሎችም ይሆን ከመንግስት ኃይሎች በኩል ውጊያዎችን እየመሩ የነበሩ ናቸው የተባሉና በስምም የተጠቀሱ በሻለቃማ አረግ ያሉ አመራሮች ጭምር ናቸው ከሁለቱም ወገን መገደል ላቸውም የተነገረው በምስራቅ ጎጃም ዞን ደብረ ኤልያስ ጎፍ ጭማም በምዕራብ ጎጃም ዞን ደጋዳሞት ጉድባ ሰቀላም የመሳሰሉ አካባቢዎች ላይም መሰል ውጊያዎች መደረጋቸው ታውቋል። የፋኖ ኃይሎች በአንጻሩ በተለያዩ ቦታዎች በከተሞችና በመንገድ ላይ ድንገተኛ የደፈጣ ጥቃቶችን አድርሰዋል። ከነዚህ ውስጥ ትናንት በደቡብ ጎንደር ስማዳ ውስጥ በካምፕ ላይ የተፈጸመው ጥቃት የሚጠቀስ ነው። ዛሬ ደግሞ ከባህር ዳር ወደ ዳንግራ መስመር በመጓዝ ላይ የነበሩ የመንግስት ኃይሎች ደረቅ ወንዝ ላይ የደፈጣ ጥቃት ተሰንዝሮባቸው እንዲሁ ወታደራዊ ጉዳት አጋጥሟል። እነዚህ ሁሉ ሁነቶች በከልሎ አሁንም ሞት አሁንም ውድመቱ መቀጠሉን በጉልህ የሚያመላክቱ ናቸው። የሰራዊቱም የፓርቲ መሪዎች ግን ይህንን ሞትና ውድመትን የሚያስቀጥሉበት ግድያውንም የሚያጠናክሩበትን የጦር መሳሪያ እያመረትን ነው የሚል ትርኢት የሚያሳዩበት ጉዞ ላይ ናቸው። ከአብይ አህመድ ጋር የቆየሁባቸው ዓመታት የማፍርባቸውና የማዝንባቸው ናቸው ሲሉ ገዱ አንዳርጋቸው ተናገሩ። አሁን በብልጽግናው ፕሬዝደንት ዙሪያ ያሉ ሰዎችም እድሉን አግኝተው የሚናገሩበት ሁኔታ ቢመቻች አረመኔነቱን ከኔ በተሻለ ይገልጹታል ሲሉም አንስተዋል። የቲም ለማው አባል የነበሩት ገዱ አንዳርጋቸው የአብይ አህመድ አገዛዝን በአማካሪነትም በሚኒስትርነትም አገልግሏል። በጠቅላይ ሚኒስትሩ የጦርነት ፕሮጀክት ውስጥ ሚና ነበራቸው። ከአብይ አህመድ ጋር የነበሯቸውን በጸጸት የሚያስታውሱት ገዱ ከዚህ ሰውዬ ጋር የቆየሁባቸው ዓመታት የማዝንባቸው የማፍርባቸውም ናቸው። ለዚህም ነው ደጋግሜ ይቅርታ እየጠየቅኩት ይላሉ። ይቅርታ ብቻ ሳይሆን የሽግግር ፍትህ ጊዜ ሲመጣም ሁሉም እንደየድርሻው በኃላፊነቱ ልክ እኔን ጨምሮ መጠየቅ አለብን የምለው ለዚህ ነው ሲሉም ያክላሉ። ይህንን ሰው ወደ ስልጣን እንዲመጣ ያደረገው ኃይልም የጥፋት ኃይል ወደ ስልጣን እንዲመጣ ያደረገ ኃይልም ጥያቄ ነው። ለዛ ነው እኔ ከዚህ ሰው ጋር የቆየውባቸው አመታት እማዝንባቸውም እማፍርባቸው እማዝንበትም እማፍርበትም። በግሌ ማፈሬና ማዘኔ ብቻ ሳይሆን ይሄ ኃይል ባደረሰው ጥፋት እኔም በዛ ውስጥ ስለነበር ይቅርታ ጠይቄ ወደ ወደፊትም ይሄ የደረሰ ጥፋት በኢትዮጵያ ታሪክ ውስጥ እንዳይደገም የሽግግር ፍትህ በሚኖርበት ጊዜ በዚህ ተሳታፊ የሆነ ሁሉ ተጠያቂ መሆን አለበት። እኔም በሚመለከቱ ጉዳዮች ኃላፊነት ለመውሰድ ዝግጁ ነኝ። አብይ አህመድ ወደዚህ ኃላፊነት ያመጣው የኢህአዴግ የስሜት ፖለቲካ ነው የሚሉት አቶ ገዱ ያ ስህተት አሁን ትግል ላይ ላሉ አካላትም ትምህርት የሚሆን ነው የሚለውን ያነሳሉ። በኢህአዴግ ድርጅቶች መካከል በተለይም ወደ መጨረሻው አካባቢም እርስ በርስ መጠራጠር፣ ፍትጊያ፣ የበላይ ሆኖ ለመውጣት የሚደረግ ፉክክር ጎልቶ ነበር የሚሉት አቶ ገዱም ያ ደግሞ እንዳብይ ያለ ሀገር አፍራሽን ግለሰብ ወደፊት እንዲመጣ እድል የፈጠረ ነው ሲሉም አክሏል። ከዛ በኋላ የነበረው ሁነት ላይም የነበራቸውን ጸጥታ አንስተው እሳቸው በኩል ፓርላማውን ጨምሮ በመጠቀም አቋማቸውን በግልጽ ያሳወቁበትን ሁነትም አስታውሰዋል። ከዛ በኋላ በጻፉት ሀተታም አብይ አህመድን ጨካኝ አረመኔ ሲሉ ገልጿቸው ነበር። ነገር ግን አሁን በአብይ ዙር ያሉ ሰዎች እድሉን ቢያገኙም ሰውየው ስለ ሰው ያለውን የክፋት መጠን ከኔ በተሻለ ቋንቋ መግለጻቸው እርግጥ ነው የሚለውንም ያስረዳሉ። አሁን ከጠቅላይ ሚኒስትር አብይ አህመድ ጋር እየሰሩ ያሉ ሰዎች እድሉን አግኝተው እዛ አካባቢ ላይ ወይም ቢወጡ ወይም የተለየንት ቢኖራቸው ምናልባት እኔ ከገለጽኩ በላይም አድርገው ሊገልጹት ይችላሉ። እየገምዳ ጠቅላይ ሚኒስትሩን በተመለከተ የግል እስረኛቸው አድርገዋቸው የነበሩ ታየ ደንደዓም በሰው ደም የሚጫወት አረመኔ ሲሉ ገልጿቸው እንደነበር ይታወሳል። በኦሮሚያ ባለስልጣን የነበሩት ሚልኬሳ ሚደጋም እንደዚሁ የዐቢይን የማረድ ዛቻ እያጣቀሱ አረመኔ ነው ሲሉ መግለጻቸው የሚዘነጋ አይሆንም። ጠቅላይ ሚኒስትሩ ደግሞ በቅርቡ በብልጽግና መሰረታ ላይ የሚንጠባጠቡ ሰዎች በሚል ሲናገሩ መሰማታቸው የሚታወስ ሲሆን በሰዎች እንዳልተማመን ነው ያደረጋችሁኝ በሚል አሁንም በዙሪያቸው ያሉ ሰዎችን እንደማያምኗቸው መግለጻቸው ይታወሳል። ከአራት ኪሎ አስተዳደር ጋር ሆነን ኤርትራ ላይ አንዘምትም ሲሉ የህወሓት ጽፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ገለጹ። አቶ ጌታቸው ረዳን ፕሬዚደንታችን ያልሆንም በጉልበት ስልጣን የተቆናጠጠ የብልጽግናው መንግስት ተሿሚ ነው ሲሉ ፈርጀዋቸዋል። ወይዘሮ ፈትለወርቅ የፕሪቶሪያ የሰላም ስምምነት ከታሰበ ውጭም የትግራይ ህዝብ የመረጠውን መንግስት የሚያፈርስ ለክልሉ መንግስት እውቅና ላለመስጠት ሲልም ከህወሓት ጋር የተፈረመ በሚል የተነገርና የትግራይ ሰራዊትን በውራት ውስጥ ለመበተን በሚል ተወካዮቻችን እንደፈረሙት እያወቅን የተቀበል ነው በወቅቱ ህዝቡ ከነበረበት አንገብጋቢ ችግርና የሰላምም አስፈላጊነት በመነሳት ነበር ሲሉ ያስታውሳሉ። የጊዜያዊ አስተዳድሩ ለመመስረት በናይሮቢ በተደረገው ውይይትም ይሆን ከቀጣዩ ኮንፈረንስ በኋላም ፕሬዚደንት በመምረጥ ሂደት ውስጥ የፌዴራል መንግስት ሚናን የሚያስታውሱት የጽህፈት ቤት ኃላፊዋ አቶ ጌታቸው ረዳና አጋሮቻቸውን የጊዜያዊ አስተዳድሩን ስራ የሚያደናቅፉና ኃላፊነቱን እንዳይወጣ ያደረጉ በሚልም ከሷል እኛን ጊዜያዊ አስተዳድሮን የሚያፈርሱ እንዳይሰራም እያደረጉ ያሉ እያሉ የሆነ ችሉናል። ነገር ግን እኛ እንዲጠናከር ነው ፍላጎታችን። ህወሓት ግን ፕሬዚደንቱን ጨምሮ የሰጠው ውክልና አሁን የለም ያውም የእኛ ፕሬዚደንት አይደለም፣ በጉልበት ነው አለቅም ብሎ የሚገኘው የሚል ክስም አክሏል። የኛ ፕሬዚደንት አደለም፣ ይቀየሩ ያልናቸውን ቀይረናል። ይሄ በግልጽ የታወጀ ነገር ስለሆነ ማለት ነው። ነገር ግን ፕሬዚደንት ለመቀየር ብቻችንን መተካት አንችልም ማውረድ አይወክለንም ማለት እንችላለን። ሌላ ፕሬዚደንት መተካት ካለብን ግን ከፌደራል መንግስት ጋር ነው መነጋገር ያለብን። ሶ ፌደራል መንግስትም እኛ ፕሬዚደንት ሊሆን አይችልም ብለን ያቀረብነው ነገር ተቀብሎ ተግባራዊ ያላደረገ ግዚያ አስተዳደር የተቆጣጠረው ኃይልም ቢሆን አለቅም ነው ያ ህወሓት አልወከለው በኃይል በጉልበት ነው እዛ ያለው የኃይልና ጉልበት እየሰጠው ያለው ፌደራል መንግስት ከፕሬዚደንትነቱ ስላላነሳው ነው። ወይዘሮ ፈትለ ወርቅ ሌላኛው ያነሱት ጉዳይ በህወሓት አመራሮች እንደዚሁም በትግራይ ሰራዊት አዛዦችና በሻቢያ ሰዎች መካከል ግንኙነት ተደርጓል በሚል ብልጽግና በሚኒስትሩ አብርሃም በላይ በኩል ጭምር ያቀረበውን ክስ የተመለከተ ነው። ከሻቢያ ሰዎች ጋር ግንኙነቱን በተመለከተ አዎ ግንኙነት ነበረን የሚሉት ሞንጀሪኖ አብይ አህመድ ባቀረበው ሀሳብ መሰረት በአቶ ጌታቸው ረዳ በኩል ከወራት በፊት ተደረገ የተባለውን ያን ግንኙነት አስታውሷል። ይዛ ግንኙነት ሪፖርትም ለአብይም ለህወሓት በወቅቱ መቅረቡን አንስተው ከዛ ውጭ ያሉትን ክሶችን ግን ውድቅ አድርጓል። ሻቢያም የሆን ብልጽግና የዘር ማጥፋት ዘመቻ በኛ ላይ ከፍተው ሃኒሙን ላይ የነበሩ ኃይሎች ናቸው ሲሉ የገለጹት ወይዘሮ ፈትለ ወርቅ ከፌደራል መንግስት ጋር የሚያገናኘን ብቸኛው መንገድ የፕሬቶሪያው የሰላም ስምምነት ነው፣ ከሻቢያ ጋር ግን ምንም ሊያገናኘን የሚችል ነገር የለም ሲሉም ያብራራሉ። እንዲያም ሆኖ ዓለም አቀፍ ህጎችን ተከትሎ ሊሳኩ የሚችሉ የሀገሪቱ ጥቅሞችን በኃይል አስመልሳለሁ ብሎ መነሳት ከጦርነት ዓለም መማር ነው። እኛ በዚህ ሂደት ትግራይ የጦርነት አውድማ እንድትሆን አንፈልግም፣ አንፈቅድም። ከፌደራል መንግስት ጋር ሆነን ኤርትራ ላይ ማንዘምትም፣ ከሻቢያ ጋር ሆነን በተመሳሳይ የምናደርገው የለም ሲሉም አንስተዋል። እኛ በበኩላችን ከኤርትራም ሆነን ለፌደራል መንግስት ለመውጋት ወይም ከፌደራል መንግስት ሆነን ኤርትራ ለመውጋት ፍላጎቱ የለንም። ከማንም አንሰል። እኛ ሰላም ነው የምንፈልገው። የትግራይ ህዝብ ጥቅም ማስከበር ነው የምንፈልገው። ደግሜ መግለጽ የምፈልገው አውድማ መሆንም አንፈልግም፣ የጦርነት የማንም መሳሪያ እንደማን ነው። የአንዱን ሀይል ተጠቅሞ የትግራይ ሀይል ተጠቅሞ ይህንን ጥቅም አስከብራለሁ የሚል ካለ ይህ ተሳሳተ። ኢትዮጵያ ጋር ሆነም ኤርትራ እንዋጋ ከኤርትራ ሆነንም ኢትዮጵያ መንግስት የምንዋጋበት መንገድ የለም። በአማራ ክልል እየተደረገ ያለው ጦርነት የምንበለው ግጭት ህዝብ እያለቀበት ያለ ነው። ይሄ ህዝብ ጦርነት አይበቃውም ወይ? ወደ ሰላም መምጣት አለብን ሲሉም ወይዘሮ ፈትለወርቅ ተናግሯል። ይህ በእንዲህ እንዳለ ህወሓት እንዲድን ከተፈለገ ዳግም ጉባኤ ማካሄድ አለበት ሲሉ አቶ ጌታቸው ረዳ ተናግሯል። የትግራይ ህዝብ ሰላሙ አስተማማኝ እንዲሆን የመረጠው መንግስት እንዲኖረው የሚፈልግ ህዝብ ነው ሲሉም ተደምጧል። የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ይህንን የተናገሩት ከመቀለ ከተማ ተወካይ ወጣቶች ጋር በነበራቸው የውይይት መድረክ ነው። በውይይት መድረኩ ላይ የተገኙት የመቀለ ከተማ ወጣት ተወካዮችም የከተማዋ ህዝብ አገልግሎት ማግኘት ባለመቻሉ የጊዜያዊ አስተዳደሩ ተጠያቂ ነው በማለት ወቀሳ አቅርቧል። የጊዜያዊ አስተዳድሩ የመቀለ ከተማ ህዝብ አገልግሎት ማግኘት አለማስቻሉን የገለጹት ወጣቶቹ የመንግስት መስሪያ ቤቶችን በመዝጋት የሚረጋገጥ የህዝብም የወጣቶችም ጥቅም የለም ብሏል። በርከት ያሉ ኢኮኖሚያዊ ችግሮች እንዳሉባቸው ያነሱት ወጣቶቹ በከተማችን መሬት እየተዘረፈ ነው በማለት ወጣቶች ምንም ጥቅም ማግኘት እንዳልቻሉም፣ ጊዜያዊ አስተዳድሩም ኃላፊነቱን በተገቢው እንዳልተወጣናም፣ የህዝቡና የወጣቱ ችግርም እንዳልተፈታ ነው ያነሱት። ከተሳታፊ ወጣቶች አንዱም ከንቲባ በሶስት ቀናት ውስጥ ወደ ቢሮ ይገባል ብለህ ነበር በማለት አቶ ጌታቸው ረዳን አስታውሰው አሁን ግን 30 ቀን አልፎታል የተለወጠ ነገር የለም ምንድነው ችግሩ የሚል ጥያቄ አሰምቷል በተጨማሪም የተፈናቃዮች ጉዳይ ያለበትን ሁኔታ ግልጽ እንዲሆንላቸውና ከሰራዊቱ ተመላሾችን ማቋቋም ዲዲአር ሂደት በተመለከተም ነው ጥያቄ ያቀረቡት ለፕሪቶሪያው ሰላም ስልምነት ተግባራዊነት እንደሚንቀሳቀሱ ያነሱት ወጣቶቹ በወጣቶቹ ስራ ፈጠራ ላይ መሰራት እንዳለበትና ያሉብን ችግሮች ለማቃለልም ትኩረት ሊሰጥ ሊፈጥ ይገባል ሲሉ አንስተዋል። የህወሓት ክፍፍል ህዝቡን ችግር ውስጥ ከቶታል፣ በከተማችን አገልግሎት ለማግኘት አስቸጋሪ ሆኗል የሚለውን ጉዳይ አብራርቷል። ከወጣቶቹ ለቀረቡላቸው ጥያቄዎች ምላሽ የሰጡት አቶ ጌታቸው ረዳም ህወሓት እንዲድን ከተፈለገ ዳጉም ጉባኤ ማካሄድ ይኖርበታል የሚል እምነት እንዳላቸው ገልጿል። አይደለም እና እንዴት ተለያይተን አንድ ሆነንም የትግራይ ህዝብ ችግር በህወሓት ብቻ የሚፈታ እንዳልሆነ ለመግለጽ እፈልጋለሁም ነው ያሉት። አሁን ስለ ትግራይ አስባለሁ የሚል አካል ስለ ተፈናቃዮች ማ ማሰብ ይኖርበታል ሲሉ አክሏል። ህወሓትን በጥላትነት መፈረጅ የተሳሳተ ነው ያሉት ፕሬዚደንቱ በህወሓት ውስጥም እኔ ያልኩት ብቻ ነው ትክክል የሚለው ችግር እየፈጠረ መቀጠሉን አንስቷል። እሳቸውም የህወሓት ድክመል አካል መሆናቸውን የገለጹት ፕሬዚደንት ጌታቸው ረዳም በትግራይ ዋነኛ አጀንዳ ሆኖ የቀጠለው ደግሞ የስልጣን ጉዳይ ስለመሆኑ አብራርቷል። የትግራይ ህዝብ ሰላሙ አስተማማኝ እንዲሆን የመረጠው መንግስት እንዲኖረው የሚፈልግ ህዝብ ነው በማለትም ጊዜያዊ አስተዳድሩ ይህንን ተልእኮን እንዳይፈጽምና እንዲንሳፈፍ እየተደረገ መምጣቱን ገልጸዋል። የትግራይ ጸጥታ ኃይሎች ህዝባዊ መሆናቸውን በመግለጽ ወደ ክፍፍል የሚወስድ ስራ እንዲቆምና ማህተም ከመንጠቅ ስራ እንዲወጣ እንደሚሰራም ጠቁሟል። የመሬት ወረራ በመላ ትግራይ እንደሚስተዋል የገለጹት ጌታቸው ረዳ ይህንን ለማስቆም ነገር ግን ለወጣቶች ጎጆ መቀለሻ መሬት እንዲቀጥል የማድረግ ስራ እንደሚሰራም አንስቷል። በአማራና ትግራይ ክልል በፈራረሱ መጠለያዎች የሚገኙ ተፈናቃዮች አስቸኳይ ድጋፍ እንደሚያሻቸው ሪፖርት አመለከትም። በአማራ ክልል በፈራረሱ መጠለያዎች የሚገኙ ከግማሽ ሚሊዮን በላይ ተፈናቃዮች አስከፊ ችግር ላይ ስለመሆናቸው አንስቶ በትግራይ ያሉ ተፈናቃዮችን በተጨናነቀ መጠለያ ህይወታቸውን እየመሩ ነው ብሏል ግሎባል ሸልተር ክላስተር የተባለው ድርጅት ባወጣው ሪፖርት፣ በሰሜን እና ደቡብ ወሎ ዞኖች የሚገኙ ተፈናቃዮችን ጨምሮ በክልሉ በ33 የተፈናቃዮች ጣቢያዎችና በጋራ ማዕከላት ውስጥ የሚኖሩ ከ560 በላይ ግለሰቦች ለረጅም ጊዜ ባገለገሉ መጠለያዎችና ከመጠን በላይ በሆኑ ች መብዛት ምክንያት በከባድ የኑሮ ሁኔታ ውስጥ ይገኛሉ። ለአጭር ጊዜ አገልግሎት ታቅደው ከአራት ዓመታት በፊት የተገነቡ መጠለያዎች አስፈላጊ ጥገና ሳይደረግባቸው አሁንም ድረስ ተፈናቃዮችን ማስተናገድ ቀጥለዋልም ብሏል። በደብረ ብርሃን ያለው ከመጠን በላይ የተፈናቃዮች መጨናነቅም ጾታን መሰረት ያደረገ ጥቃት ስጋትን ጨምሮም የጥበቃ አደጋዎች እንዲጨምሩ አድርጓል ያለው ሪፖርቱ ባለፉት ሁለት ዓመታት ውስጥ ምግብ ነክ ያልሆኑ እቃዎችን ያገኙ ተፈናቃዮች ጥቂት ናቸው ብሏል ተከትሎ ያለው የጸጥታ ሁኔታ እየተባባሰ መምጣቱ በተለይም በሰሜን ምስራቅና ምዕራብ ጎጃም ዞኖችን ጨምሮ በምዕራብ አማራ እንደዚሁም በአዊ ዞን ከፍተኛ ተጽዕኖ እንዳሳደረና በርካቶችም ዘላቂ ድጋፍ ሳያገኙ እንደቀሩ ሪፖርቱ አትቷል። ግሎባል ሸልተር ክላስተር በትግራይ ክልል ከሚገኙ ከ900 ሺ በላይ ተፈናቃዮች ውስጥ በአስከፊ ሁኔታ ውስጥ የሚገኙት በርካታዎች ስለመሆናቸውም አመልክቷል። ሪፖርቱ በክልሉ በሚገኙ 90 የጋራ መጠለያ ማዕከላት ውስጥ የሚኖሩ 18 በመቶ ተፈናቃዮች ከባድ የተጨናነቀ ሁኔታ ውስጥ እንዳሉና የግል ቦታ ጦት እንዳጋጠማቸው ገልጹ። ይህም ከባድ የጤናና የጥበቃ አደጋዎችን አስከትሏል ነው ያሉ። አክሎም በእንዳባጉና ያለው የተፈናቃዮች ቁጥር ከአካባቢው ህዝብ ቁጥር በ365 በመ ተቀምጦ ከፍ ማለቱን ገልጾም የከተማው ሶስት የጋራ ማዕከላት አሁንም ከመጠን በላይ በመያዛቸው በቂ ያልሆነ የኑሮ ሁኔታ መኖሩንም አመልክቷል። አሜሪካ የዩክሬኑን ፕሬዚደንት ቮሎዲሚር ዜሌንስኪን ለመተካት ከተቋሚ የፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት መጀመሯ ተሰማም። ቮሎዲሚር ዜሌንስኪ በአሁኑ ወቅት በሀገራቸው ዜጎች ያላቸው የተቀባይነት ደረጃ 44 በመቶ ነውም ተብሏል። ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለው ወታደራዊ አስተዳደር ወይንም ማርሻሎ ምክንያት ተራዝሞ የነበረው ምርጫ በቅርቡ እንዲደረግ ግፊት እያደረገች የምትገኘው አሜሪካ ዜሌንስኪን የሚተካ መሪ በማፈላለግ ላይ ትገኛለች ብሏል። እነዚህ ሚስጥራዊ ውይይቶች የተደረጉት አሜሪካና ዩክሬን መካከል ያለው ፍጥጫ እየጨመረ በሚገኝበት ወቅት የዜሌንስኪን አማራጭ ለመፈለግ ሲሆን ይህም የፕሬዝደንቱ አስተዳደሪ አስተዳደር የወደፊት የጣፈንታ ላይ ጥያቄዎችን አስነስቷል። ፖለቲኮ ጋዜጣ ማንነታቸውን ካልጠቀሳቸው ምንጮች ባገኘው መረጃም ሚስጥራዊ ስብሰባዎቹ ከቀድሞ ፕሬዚዳንት ፔትሮ ፖሮሾንኮ ፓርቲ ታዋቂ ሰዎችና በፖለቲካዊ ፍላጎቷ ለረጅም ጊዜ ከምትታወቀው የቀድሞ ጠቅላይ ሚኒስትር ዩሊያ ቲሞሸንኮና ሌሎች የፖለቲካ ኃይሎች ጋር የተደረጉ ናቸው። ድርጊቱን የተቃወሙ ሰዎች በተለይም በሚሊዮኖች የሚቆጠሩ ዩክሬናውያን በጦር ግንባር እየተፋለሙ በሚገኙበትና በውጭ ሀገር በስደት በሚኖሩበት በዚህ ወቅት ይህ እርምጃ ትርምስን በማስከተል የሩሲያን ጥቅም እንደማያስከብር ነው እየተከራከሩ ያሉት። የትራምፕ ቡድን በበኩሉ በጦርነትና በሙስና የተዳከመው የዩክሬን ህዝብ እድሉን ካገኘ ዜሌንስኪን ከስልጣን ሊያወርድ የሚችል ድምጽ ሊሰጥ እንደሚችል ያምናል። የዩክሬን የፖለቲካ መሪዎችን አናግረዋል ከተባሉት የአሜሪካ ባለስልጣናት መካከል አንዱ የሆኑት የአሜሪካ የንግድ ሚኒስተር ትራምፕ በዩክሬን ፖለቲካ ውስጥ ማንኛውን አይነት ቀጥተኛ ጣልቃ ገብነት እንደማያደርጉ ቢክዱም የአሜሪካው ፕሬዚደንትና አጋሮቻቸው የሚሰጡት መግለጫ ግን በዜሌንስኪ ላይ ግልጽ የሆነ ጫና እያሳደሩ እንደሚገኝ አመላካች ስለመሆኑም ያነሳል። ፕሬዚደንት ዶናልድ ትራምፕ ከዚህ ቀደም ዜሌንስ ያለ ምርጫ የሚመራ አምባገነን ሲሉ መወረፋቸውም ይታወሳል። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸረስ ሰማን።